ፍቅር ታሪክ ትልቅ ነው። የመጣችሁ ተያይዛችሁ መሄድ ትችላላችሁ። ዞር በል ምታወሪውን ነገር እንኳን ነው እኪ ይሄ ድልሻለሁ ካሁን በኋላ አይደለም። እጅሽን ለማንሳት ቀና ብለሽ እንዳታይክልሽ አጠገቤ ድረሽና ስነሳይሻለሁ። ፍጺ ልቀቀኝ አለእዚህ ልቀቀኝ። እኔ እራሴን ማቅሰው ነኝ። ማድርገውን በደንብ አውቃለሁ። እያወቅሽ አይደለም ምንም። እረፊ። ለምንድን ነው የማታሰሚኝ? የሚ ዝም እኮ እያልኩሽ ነው። እኔ እራሱ ታግሼ ክብርሽንም አይተውት አልጋ ላይ ከእሱ ጋር ቪዲዮ የሰራሽ ቀን ነው። ለምንድን ነው የማታርፊው? ክብሬ ምናምን ትላለች። እረፊ። ክብሬን እያለች ነው

ከዚህ በላይ ምንም ሊረዳህ አልችልም፣ የምር ነው። አይ ትራይድ ክብሬ፣ ምን ምን ትቼ ይቅርታ ልላት መጥቻለሁ፣ ጭራሽ ልደበደብ ነበር፣ ግን ከዚህ በላይ ምንም ማድረግ አልችልም። አይም ሪሊ ሾር። እንደዛ ነጣጣው። ሃይሚ ሃይሚ ሃይሚ፣ ዘንድሮ እናንተ በስ ማም። ዛሬ መቆጣጠሳችሁ ሄድ ይቻይ ማለት ነው። ዛሬ እንግዲህ አንቺ ነሽ ህይወታቸው ግብተሽ እንደዚህ ብጥብጥ ያረክሹ ዲጋሚ ባትመጪ ጥሩ ነበር፣ በነገራችን ላይ ያው እንትን እንዳትደነጋገጡ ሃይሚናን የተለያየን ቢል ብሮኬ እውነት እንዳይመስላችሁ ትንሽ ስራ ብለው ነው። ተረዷቸው ላለ ሁላችሁም እንዳትደነጋገጡ። ይሄንን ሲል ቢሉ ስርዓት አለባቸው፣ ገባችሁ? ለዛ ነውና ተረጋጉ። ሃይሚ ወይ ማይ ጋር ሃይሚ ይኩትውንና ስትችል ጀግና ናት፣ ማርያም። ወደፊትማ ተዋናይ ትሆናለች እርግጠኛ ነኝ። ሰላም ሰላም፣ እንዴት ናቸው? አይን አለም ነኝ ሁሉ መልካም፣ ሁሉ ሰላም አለ ሁላችሁ። እግዚአብሔር ይመስገን፣ ደህና ነኝ። ሰላማችሁ ይብዛ። አሁንም በአዲስ መጥቻለሁ። እንግዲህ ሃይሚና ቡቡዬ እየመጥተዋል። እንግዲህ ዛሬ አራት ሆኖ ፍጼም አለ። ዛሬ እንግዲህ በዚህ መልክ መጥተዋል። ሀይሚና እኔ ተለያየን አለ ብሩኬ። ሰይጣን ጆሮ ይደፈን። ብሩኬ ፕሊስ፣ ኦኬ። ደግሞ ተለያይ ትላለህ እንዲህ ድራማ እየሰራችሁ ፊልም እየሰራችሁ ተለያይ። ተው፣ ጥሩ አይደለም። እሺ ተለያየን አይባልም። እየሰራችሁ ስለሆነ ስሩ ችግር የለውም፣ ግን ተለያየን አይባልም ማለት ነው። እና ዛሬ ደግሞ በጣም በጣም ፍሱስና ሃይሚ እንግዲህ ሊጋደሉ ሊጋደሉ ነው ብዬ በስማም እንዴት እንዴት እንደነገጥኩኝ እውነት በስማም። ሃይሚ ልትወጣባት እኮ አንቺ ሴትዮ አልወደድሽም ሃይሚ። በቃ ውጭ፣ ከሰው ህይወት ውጭ። በቃ ክብሩ ጌጋ እንዲታይሽ አትፈልግም። ስለዚህ ውጭ፣ የሰው ህይወት አትበት ውጭ። የምሬ ነው የምልሽና በቃ ሂጂ ይቅርብሽ በቃ ይህንን ነው ምለው። ሁለተኛ ምትሽ እንደዚህ ብጥብጥብጥ ሲደረግ በጣም ያስጠላል ይደብራልና ይቅርብሽ። ውጭ ባይነኝ ማለት ነው። እንደዚህ ከምትሰደቢ እንደዚህ ከምትሆኚ ከሰው ህይወት ብትወጪ ጥሩ ነውና ሃይሚዬ ተረጋጊ። እንግዲህ እርግጠኛ ነኝ እንደምትረጋጊ ባለሙሉ ተስፋ ነኝ። ያው ስራ ነው ትንሽ አንድ ሶስት ቀን ስሩእና ከዛ በኋላ ትታረቃላችሁ ችግር የለውም ማለት ነው እና ሃይሚዬ እንግዲህ ረጋ ማለት ትሞክራለች መስሏችኋል። ተጣልቶ መስሏቸው አልተጣሉም። የእኔ ወዶች ስሩ በደም ሽ ስራ ነው የሚያዋጣው፣ ስራ ነው የሚያዋጣው በደም ቢስሩ። እሱ ስም ትባዩ ግን አትምጭ ወደ ህይወታቸው በቃ። እውነት የሰው ህይወት አትበጥብጭ። የእውነት የሰው ህይወት አትበጥብጭ። ውጪ ከህይወታቸው ነው የምለው። ውጪ ከህይወታቸው፣ ህይወታቸውን አትበጥብጫቸው በቃ ስለዚህ ውጪ እባክሾች ውጭ አንቺ ምን ይዚ ከምትሰደይ ሁሉም ሰው ዝቅ ከፍ ከመያረግሽ ትዳርሽን ናክብረሽ ቁጭ በየኔ እናት ሁነቴ ነው ልሽ አትግቢ። እኔ ለእናንተ ለናንተ በየኔ መጣሁት ነው ያለችው። እንግዲህ እንስራ ሲለኝ ነይ፣ ሲለኝ ነው ነይ ነይ እንስራ ብሩ ይኔ መጣሁት እንጂ ነይ አለ መጣሁን ዛሬ። እንግዲህ ይሄው ጥፋቱ የቡራ ነው። ደንግጥ ወል ቡራ በጣም ማለት ነው በጣም እኔ ደነገጠው። ያው ፍራንክ እኮ ነው ግን ያው ለሚዲያው ግን እውነት ነው የሚመስለው እና ግን ፕራንክ ነው። አያችሁ፣ ፍጽም ገባበት እዚህ መሃል እና ፕራንክ ነው። ያው ግን እውነት ነው የሚመስለው ሲያዩት እንጂ ፕራንክ ነው። ግን እውነት አይመስላችሁ? ይመስላል እውነት እውነት እኮ አይደለም። የእውነት ተለያዩ ብላችሁ የምታስቡ የምደነግጡ ሰዎች ካላችሁ አታስቡ፣ አድንግጡ። በፍጹም አይሆንም ይሄ በፍጹም ይሆን አይደለም። መቼም ቢሆን መቼም አይለያዩም። እሺ ሰምታችኋል፣ እና ተረጋጉ ዝምላችሁ። ያው ዩቲዩብ የማትጠቀሙ የምትከተሏቸው ሰዎች የእውነት ተለያዩ ብላችሁ ትደነግጡ ይሆናል ብዬ አስባለሁ። በዛሬው ቪዲዮ ግን እንዳደነግጡ ስራ ነው እየሰሩ ነው። አንዴ አምስት ቀን ስድስት ቀን ይስሩና ከዚያ በኋላ ወደ ሰላማቸው ይመለሳሉ። አታስቡ ልላችሁ ወዳለ እና መረጋጋት ነው ተረጋጉላችኋለ። በዚህ አጋጣሚ መቼም ቢሆን መቼም አይለያይም፣ ሀይሚና ቡራ ፈጣሪ ያጣመረው ነው። ማንም አይለየው ራሱ ፈጣሪ ካልሆነ በስተቀር ሀይሚ ጀግና ትላላችሁ። አሁን እነሱ አልተጣሉም እሺ። አሁንም ክፉ ቃላት አትናገሩ። አጠገቤ እንዳትደርሱ አለች ሀይሚ። ሁለታችሁም ገደል ግቡ ተያይዛችሁ አለቻቸው። ተያይዛችሁ ገደል ግቡ ውጣ ገቢ እንዳትደርሱ አለች ሀይሚ። ኧረ ሀይሚ ጀግና ናት ግን እ ቆራጥ ነት ሀይሚ ማለት ብራንክም ቢሆን በጣም የሆነ የሴት ወኔ ያላት ብራንክም ቢሆን የሴት ወን ያላት በቃ ይሆናል አይደለ ከሄዴ ህ ከሄዴ ይሂድ ካልሆነ ከሆነ ከኔ ጋር ይሁን ካልሆነ ይሂድ የማለት ማለት ነው። ሀይሚ የሴት ወኔ ያላት የምትል መጠን መሴት አይደለችም እንደ ህዋት እንዴት ተረገኋት ከሆነ ማለት ነው። ሌላ ሴት ቢሆን ያልቅሳል ልመጠም መጣል ምናምን። ይሄ ደግሞ ከካሜራ ጀርባ ተመካክሮ ያረጉትም ሊሆን ይችላል፣ አይታወቅም። እኛ የምናውቀው ነገር የለም። እኛ ሚዲያ ላይ ብቻ ሸር ያረጉልን ነው የምናውቀው እንጂ ከካሜራ ጀርባ ምናለ ምንድን ነው የሚለውም የምናውቀው ነገር የለም። እውነት ለመናገር ና የምናውቀው እኛ ካሜራ ላይ ያለውን ብቻ ስለሆነ እንግዲህ አብረን እየተከተልን ማየት ነው አይደል ከመፍረድ ከመናገር ምን ከማለት ከመተቸታችን በፊት እየተከተልን እነሱን ይሄ ነገር እውነት ነው ውሸት ነው የሚለው አብረን እየተከተልን ማየት ይሻላል። ባይነኝ እንዴኒ ማለት ነው አንዱን ጥፋተኛ አንዱን ተወቃሽ አንዱን ተሰደብ አንዱን ተዘግዛይ ከምናደርግ አብረን እየተከተልን እየሄድን አብረን ማየቱ ተገቢ ነው ብዬ አስባለሁ። እንግዲህ ዛሬም ሃይሚ እንግዲህ ይረግጣችሁ ነው ይሄዳችሁ ከባድ ነው። ብሩኬ ከባድ ነው። ብሩኬም እኮ ትውንና በጣም ነው የሚችለው። አንተ ራሱ አንተ ራሱ ትውንና በጣም ትችላለህ። ጎበዝ ተዋናይ ነህ። በደንብ ፎር ኮርስ ሳ በደንብ ተዋናይ ነህ። አንተ ራሱ ትውንና ተመችቶኛል። በደንብ ትችላለ። ፍጽዬም ገባ ዛሬ። ነገ ደግሞ በፍጽዬ ቤት ቪዲዮ ሸር ይደረግ ይሆናል እንግዲህ ማለት ነው። ሲሲ ብር ሲ ካልተሰራ ብር አይገኝም እኮ ይሰራ። ለማንኛውም ይህን ልላችሁ ነው የመጣሁት። ለምን አዲስ ነገር ካለ አብረን የምናይ ይሆናል። ዲሞ መልካም ቆይታ ይሆንላችሁ። አመሰግናለሁ። እንመለሳለን በሌላ ቢዲዮ ሰላም።